ዛሬ በጌታ በኢየሱስ ስም በሆነ ሰው ጉዳይ ላይ ትንሣኤ ይሆናል ሶስት የትንሣኤ በረከቶች ነገሬያችኋለሁ አደለ በዚህ ቃል ላይ በተቀበላችሁት እውነት ላይ ተመስረታችሁ በሕይወታችሁ ላይ ትንሣኤ እንዲሆን የምትፈልጉትን ጉዳይ ጻፉት አሁን ጌታ ሆይ በዚህ ጉዳይ በሉት ጻፉ መጽሐፍ ሲናገር ለሰው የማይቻል ለእግዚአብሔር ይቻላል ተብሎ ተጽፏል። እግዚአብሔር አይችለውም የምትሉት ጉዳይ እንዳይኖራቸው ወይም ደግሞ ትንሽ ነች እቺ፣ ለእግዚአብሔር ምንም ነችም አትበሉ። አሁን የሆነ ቫሊዩ ስጡት፣ የትኛውንም ጉዳይ። ቀደም የነገርኳችሁ አንድ መልእክት አለ። እነ ማርያም ይዘው መሄድ ይጠበቅባቸው የነበረው ሽቶ ሳይሆን ምኑን ነው አልኳችሁ? የተስፋውን ቃል አጠገብ ያለውን ሰው ንካውና የተስፋ ቃልህን አትጣል በሉት የተስፋ ቃላቸው ደግሞ የሚገርመውና የሚደንቀው ነገር ትንሣኤ እንደሚሆን ነበር። ክብር ለኢየሱስ ይሁን። ሶ ያኔ የሰራው የእግዚአብሔር ቃል ያኔ የተናገረው የእግዚአብሔር ቃል ዛሬም ይሰራል፣ ለዘላለምም ይሰራል። እኔ በዚህ ቃል አምኜ ተወራርጄ ጸልዬ ተዘጋጅቼ ነው የመጣሁት። ክብር ለኢየሱስ ይሁን። ጌታ ሆይ በትንሣኤ ዋዜማ ለእኔም ለህዝብህም ትንሣኤ እንዲሆን ፈልጌአለሁ። ነገራችን በትንሣኤ እንዲቀየር ፈልጌአለሁ ብየዋለሁ። አይችልም ጌታ? አይቀይርም ጌታ? ዛሬም ለዘላለም ያለ አልፋ ኦሜጋ፣ ፊተኛና ኋለኛ መጀመሪያም መጨረሻም የሌለ አንተ የዘመን ዘላለም ባለቤት ራስ ዘላለም የሆንክ የናዝሬቱ ኢየሱስ ሞትን ድል አድርገ የተነሳ እንደ ተናገርከው እንደዛው ያደረግ ዛሬ በአብ ቀኝ ያለ ደግሞም ልትወስደን የምትመጣ በክብር የምንገናኘ ኢየሱስ ባርያህ ዛሬ በእምነት ከሕዝብህ ጋር አንድ ጸሎት ጸለይኩ እንደምትሰማኛ ምን አለው። በእህቴ ጉዳይ፣ በወንድሜ ጉዳይ፣ በሚችሉት ጉዳይ፣ በማይችሉት ጉዳይ፣ አቅም ባላቸው ነገር፣ በሌላቸው ነገር አሁን ትንሣኤ የሆንላቸው አሁን ትንሣኤ የሆንላቸው ነገራቸው ከሞት ወደ ሕይወት ይቀያር። ከኪሳራ ወደ በረከት ይቀያር። ከጭንገፋ ወደ በረከት ይቀያር። መጽሐፍ ሲናገር የወደቀችውን የዳዊትን ድንኳን አነሳለሁ ይላል። ዛሬ ከትንሣኤው ጉልበት የተነሳ የወደቀባችሁ ነገር በታምራት ይነሳ፣ የወደቀብ ነገር በታምራት ይነሳ። ቅባት ይሁን አገልግሎት ይሁን ቢዝነስ ይሁን የትኛውም ጉዳይ አሁን ይነሳ። የትኛውም ነገር ከስሙ ኃይል ከትንሣኤው ጉልበት የተነሳ አሁን ይነሳ። ይህ የትንሣኤው ኃይል በሥራችሁ ላይ ልዩነትን በመውጣትና መግባታችሁ ላይ ልዩነትን በቤት በህይወት፣ በልጆች፣ በትዳር፣ በትምህርት፣ በአገልግሎት ላይ ልዩነትን አድርጎ ማየት ይሆንላቸው። ቀጣዩ ሰላሳ ቀናት ለናንተ የምስጋና ጊዜ ይሆን። ቀጣዩ ሰላሳ ቀናት ለናንተ የምስክርነት ጊዜ ይሆን። ቀጣዩ ሰላሳ ቀናት እግዚአብሔርን ለማክበር በአደባባዮች ሁሉ የምትቆሙበት ቀን ይሆን። እናንተ ትንንሽ ትንንሹን ነገር እየጸለያችሁ ነው፣ እግዚአብሔር ትልልቁን ትልልቁን መልስ ይስጣችሁ። እናንተ ትንንሽ በረከት እየጠየቃችሁ ነው፣ እግዚአብሔር ትልልቁን በረከት አሳልፎ ይስጣችሁ። እግዚአብሔር በጌታ በኢየሱስ ስም የከተማውን አደባባይ ያስገዛችሁ፣ ምድሪቷን አሳልፎ ይስጣችሁ። በስፋት ዘመን በመስፋት ዘመን የምን መጥበብ ነው? እንዲህ ብዬ ባረኳችሁ ከጠባብ ስፍራ እግዚአብሔር ወደ ሰፊ ስፍራ ያውጣችሁ። ከሰው እጅ ከሰው ፊት ከሰው ቤት እግዚአብሔር በተአምራት ያውጣችሁ። የራሳችሁን ርስት እግዚአብሔር አሳልፎ ይስጣችሁ። የራሳችሁን ጋሻ እግዚአብሔር አሳልፎ ይስጣችሁ። ለስጋችሁ ፈውስ፣ ለአጥንታችሁ ጠገን አሁን ይሁንላችሁ። ከትንሣኤው ኃይል የተነሳ አሁን ይሁንላችሁ። ከትንሣኤው ጉልበት የተነሳ አሁን ይሁንላችሁ። ጸልያችሁ እማትደክሙበት ጉልበት፣ ሰብካችሁ እማትጨርሱት ጥበብ በናዝሬቱ ጌታ በኢየሱስ ስም፣ ጸልያችሁ የማይዝል ቅባት በኢየሱስ ስም ዛሬ ያገኛቸው። እኔም እናንተም አመንን። በፊቱ ደግሞ በጌታ በኢየሱስ ስም መታሰቢያ ይሆን ዘንድ ትንሣኤ ይሆንለት ዘንድ ለእግዚአብሔር አብ ይህንን እንደመስዋዕት በፊቱ የምንጥለውን ነገር ጌታ እግዚአብሔር ሆይ ይኸው በእጆቻችን ይዘናል። ስለምትቀበለን እናመሰግናለን። ትንሣኤ ስለሚሆን እናመሰግናለን። ክብር ሁሉ ለስም ይሁን በተወደደው ልጅ በክርስቶስ ኢየሱስ ስም አሜን። ይህን ጉዳይ በሉት። እኔም አውቀዋለሁ፣ አንተም አይተከዋል። ለአንተ ትቸዋለሁ። አንተ ስታየው ይሄ ጉዳይ በሉት። በጌታ በኢየሱስ ስም ትንሣኤ ይሆንለታል። ትንሣኤ ይሆንለታል። ሰባት ጊዜ ትንሣኤ ትላላችሁ፣ ከዛ በኋላ እነግራችኋለሁ። አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት። በጌታ በኢየሱስም ለዚህ ጉዳይ ትንሣኤ ሆነ። እኔ ለያዝኩት ጉዳይ ትንሣኤ ሆነ። አንቺ ለያሺው ጉዳይ ትንሣኤ ሆነ። እናንተ ለያዛችሁት ጉዳይ ትንሣኤ ሆነ። በጌታ በኢየሱስ ስም ትንሣኤ ሆነ፣ ትንሣኤ ሆነ እያላችሁበት እየተንቀሳቀሳችሁ እየመጣችሁ በእጆቻችሁ የያዛችሁትን ይሄ ትንሣኤ ይሁን ያላችሁትን ጉዳይ ጣሉት። የተወከላችሁም ካላችሁ በውክልና ይቻላል። እየተናገራችሁ ጣሉት። እግዚአብሔር ሆይ በጌታ በኢየሱስም ለአንተ ምንም አላብራራም፣ ምንም አላሳይህም። እዚህ ጉዳይ ውስጥ መካንነት ካለ፣ እዚህ ጉዳይ ውስጥ ጭንገፋ ካለ፣ ጌታ ሆይ እዚህ ጉዳይ ውስጥ በሽታ ካለ፣ እዚህ ጉዳይ ውስጥ ሥራ ማጣት ካለ፣ እዚህ ጉዳይ ውስጥ ኪሳራ ካለ፣ እዚህ ጉዳይ ውስጥ ድካም ካለ፣ የእስራኤል ቅዱስ እግዚአብሔር ዛሬ ትንሣኤ እንደምታደርግለት አመኛለሁ ባሪያ፣ ይህም ህዝብ አምኖሃል። ትንሣኤ ይሆናል። ሃሌሉያ እስቲ ለኔ ጉዳይ በይ፣ ይሄ ቀን የመጨረሻ ቀን ነው። ለኔ ነገር በል፣ ይሄ ቀን የመጨረሻ ቀን ነው። አሜን ላለ ሰው ይሁንለት። አሜን ላለ ሰው ይሁንለት። አሜን ላለ ሰው ይሁንለት። ተነስቷል፣ ተነስቷል። የመቃብር ደጃፍ ተከፍቷል። ድንጋዩ በሩ ተንከባሏል። ከፈኑ ብቻ

የመቃብር ደጃፍ ተከፍቷል፣ ድንጋዩ በሩቅ ተከባለለ ከፈኖ ብቻ አስክሬኑ የታ በእውነት